የመካከለኛ ውጥንቅጥ ዛሬ ፈንድቷል። ሁለቱም ተፋላሚ ኃይላትም ታውቀዋል። ነገርየው ዓመታትን በቋፍ ሲጠበቅ ቆይቶም ዛሬ ይፋ ሆኗል። እሳቸው ደግሞ የፊት አውራሪነቱ ሚና ለመወጣት ከፊት መጥተዋል። ይህንን አሉ፣ ከሁለት አስርት አመታት በላይ የታገስነው ጉዞ ዛሬ እውን እንዲሆን ፈቅደናል። በየትኛው መመዘኛ ይህ ዘመቻ የሚቆም አይሆንም። ጠቅላይ ሚኒስትር ቢንያሚን ሀገራቸው ከቴራን ጋር ዛሬ ስለጀመረችው ግልጽ ፍልሚያም የተናገሩት ነው። እሳቸው ጠባጫሪ ሊሆኑ ይችላሉ፣ ነገር ግን ደግሞ በዛሬና በባለፈው አመት ብቻ ከሶስት መቶ በላይ ሚሳይሎችን ሀገራቸው አስ ተስተናግዳለች በመቶዎቹ የሚቆጠሩ ዜጎቻቸውንም ቀብረዋል። እናም የዚህ ዘመቻ መባቻ ዛሬ ቢሆን እንደውም ታግሰዋል የሚሉ በርካቶች ናቸው። ወዲህ ደግሞ የነገሩ ጡዘት የገባቸው እስራኤል ከፍታ ሳትዘጋ የምታዋቸው መሰል ጉዳዮች ዓለምን ጭንቅ ውስጥ እየከተቷት ይገኛሉ። ይሄኛውም ቢሆን በዚህ ውስጥ የሚታይ ነው። ተቀራኒ ቦታ ላይ የቆመችው ኢራን መሆኗን ሲገባን የሁለቱ ሀያል ሀገራት ነገር መቋጫው ቅርብ ሊሆን እንደማይችል መገመት ያስፈልጋል። አሁን እስራኤል ጀመርኩት ያለችው ዘመቻ የአቶሚክ ጦር መሳሪያ ማምረቻና የሚሳይል ማከማቻ ስፍራዎች ሀገራችን ኢላማ እያደረገ ነው። እስካሁን ከረጅም ተምዘግዛጊ ሚሳይል እስከ ራሱ ኒውክለር ጣቢያ ያሉ ስፍራዎች በቦምብ ጋይተዋል። የኢራን ዋና ከተማ በእስራኤል ቦምብ ከመደብደብ አላመለጠም። ታላላቆቹ ሚዲያዎችን በሰበር ዜና ባወጡት መረጃ መሰረት ከእስራኤል ጥቃት በኋላ ከኢራን የሚሰጠው አጸፋ የሚጠበቅ ነው። ለዚህ እንዲረዳት ሀገሪቱ ከትምህርት ቤቶች ጀምሮ ያሉ የሕዝብ መገልገያ ስፍራዎች እንዲዘጉም ከወዲሁ አዛለች። በጠቅላይ ሚኒስትሩ የዘመቻው መጀመርን አስመልክቶ በሰጡት መግለጫም ከቴህራን የኒውክለር ፕሮግራም ጋር ተያይዞ እጃቸው ያለበት አካላት በሙሉ ከዚህ ዘመቻ የሚተርፉበት እድል አይኖርም በማለት ዝተዋል። ታዲያ የአደጋ ጊዜ ድምፆች ከወደ እስራኤል መሰማት ጀምረዋል። ዜጎች በየእጅ ስልኮቻቸው የተጠንቀቁ መልእክት እየደረሳቸው ይገኛል። የእስራኤል ጦርም እያንዳንዱ መግቢያና መውጫ በሮች በተጠንቀቅ እንዲጠበቅ ትእዛዝ ተላልፎለታል። ሲኤንኤን ከስፍራው እያደረሰ በሚገኘው መረጃ ታዲያ ከሌሊቱ ዘጠኝ ሰዓት ጀምሮ በጦርነት ውስጥ ያለች ሀገር እንዲትሆን እስራኤል እያንዳንዱ እንቅስቃሴም በወታደራዊ አስተዳደር ውስጥ እንዲትገባ ተደርጓል። አሜሪካ ከጥቃቱ በኋላ በውጭ ጉዳይ ሚኒስትሯ በኩል በዘመቻው እጅ የለበትም የሚል ማስጠንቀቂያ ስታወጣ ሲሆን ፕሬዝዳንታቸው ካቢኔያቸውን አስቸኳይ ስብሰባ ጠርተዋል። ትራምፕ በመካከለኛው ምስራቅ ቀጠና የሚገኘውን ከአርባ ሺህ በላይ ሰራዊታቸውን ከዚህ በኋላ ነገሮችን በአንክሮት መከታተል እንዳለበት ትእዛዝ አስተላልፈዋል። ያ ማለት በተጠንቀቅ ጠበቅ የሚለውን ያጠቃልላል። ምናልባትም ደግሞ ነገሮች ገፍተው የኢራን ኃይል ይህን መገኛ የሆነውን ወታደራዊ ካምፕ ለማጥቃት የሚሞክር ከሆነ አገሪቱ ተገዳ ወደ ጦርነቱ መግባቷ የማይቀር ነው። እናም አሁን አጋሪ ከምትላት ሀገር የማረጋገጫ ጥሪ እየተጠባበቀችም ትገኛለች የተባለው ጉዳይ ለዚሁ ነው። የከሰረው የተባለው የትራምፕ ጉዳይ ፖሊሲ፣ ከዚህ ዘመቻ በኋላ ደግሞ ኢባሱኑ ፕሬዚዳንቱ ለትችት መዳረጉ የማይቀር ነው። ፍንጮች ግን ትራምፕ ከጥቃቱ መፈጸም ቀድመው ስለነገሩ ያውቁ ነበር፣ ለዛም ነው ካብዳቸውን ቀድመው እንዲወጡ ያዘዙት የሚሉ መረጃዎች እየወጡ ይገኛሉ። አሜሪካንም ሆነች ኢራን ከ2015 የኒውክለር ስምምነት ከተፋቱ በኋላ ዳግም ንግግር ጀምረው ነበር። ሆኖም ግን ነገሮች በታሰቡት ልክ ሳይሆኑም የቁርጥ ቀኑ መጥተዋል። የፊታችን እሁድም ዋሽንግተን ከቴራን ስድስተኛ ዙር ንግግር ቀጠሮ ነበራቸው። ኢየሩሳሌም ፖስትን ጨምሮም ሌሎችን ከጥቃቱ በኋላ የኢራን አብዮት ዘብ ጠባቂዎች አዛዥ ወይም አለቃ ሁሴን ሳላሚ መገደላቸውን እያስነበቡ ይገኛሉ። ይህንን መረጃም የቴህራኑ ልሳን ስቴት ሚዲያው ይፋ አድርጎታል። እሳቸው በቴህራን ምድር ተጽዕኖ ፈጣሪ ሰው ሲሆኑ ከ2019 እንደ ኤሮፓውያን አቆጣጠር ጀምሮ የሀገሪቱን የስለላ ቡድን ጭምር የሚመሩ ነበሩ። ተጠሪነታቸውም ለሃይማኖታዊ ሰውና ለፕሬዝደንታቸው ብቻ ነበር። ከዚህ ቀደም ተደጋጋሚ የድሮን ጥቃት እስራኤል ላይ ሲፈጸምም ዋነኛ አቀነባባሪ ሁሴን ሳላሚ ነበሩ። ዛሬ እስከተገደሉበት ሰዓት ድረስም ከመሬት በታች እየተበላ ሳል የሚገኘውን የአቶሚክ ጦር መሳሪያ በበላይነት ሲመሩ ነበር። ብዙ ጥቃት የተገደሉበት ስፍራ እዛው ከመሳሪያው አጠገብ ነው። እንደ ሀገር ኢራን ከዚህ በኋላ ምንም የቀራት አትመስልም። ሃይማኖታዊ መሪ አያቱላ ከጥቃት በኋላ ከባለስልጣናቱ ጋር በዝግ መምከር ጀምረዋል። ይህ ደግሞ አጠቃላይ ሊወስዱ ስለሚገባቸው አጸፋዊ እርምጃ አቅጣጫ የሚሰጥበት እንደሚሆን ነው የሚጠበቀው። ከሂዝቡላ እስከ ሀማስ፣ ከሶሪያ እስከ የመን እስራኤል ያልተገኘችበት የጦር ምዕራፍ የለም። ታዲያ ሁሉም የመነሻ ነጥባቸው ጥቃት ሊፈጸምብኝ ይችላል የሚለው ስጋት ነው። አሁን በኢራን መሳሪያ መገኛ ስፍራዎች ላይ የጀመረችው ዘመቻ መነሻው የሀገሪቱን የወደፊት ጥንካሬና ጉልበት ግምት ውስጥ ያስገባ ነው። ቤንጃሚን ኔታንያሁ ከ10 በላይ የአቶሚክ ጦር መሳሪያ ጭንቅላቶች ዛሬ ላይ ቴራን በእጇ ይገኛሉ ሲሉ ይፋ ያደረጉት መረጃ የዚህን የወደፊት ስጋት እውነትነት እየገለጸ ነው። ወዲህ ደግሞ ኢራን በዓለም አቀፉ ማህበር አሸባሪ በሚል ታርጋ ከተለጠፈባቸው ቡድኖች ጋር አብርሃም መስራቷ ጥቃት ከእሷ በቀጥታ ባይፈጸምም እንኳ ከቡድኖቹ ጀርባ መምጣቷ ተጠባቂ ሊሆን ይችላል። እናም ሳይቀደሙ መቅደም የሚለው የኔታንያሁ ውሳኔ መነሻው ይኸው ነው። ጠቅላይ ሚኒስትሩ በመግለጫቸው ግን ለሌሎች አረብ ሀገራት መልእክት ልከዋል። ይህ ዘመቻ እናንተን ጭምር ከኢራን ማስፈራሪያ ነፃ የሚያወጣችሁ ነው እና አጋር ለመሆን እንድታስቡ በማለትም በሌላ በኩል ደግሞ የኢራን አሁናዊ አገዛዝ የወደፊቷን ዓለም ሊወስን የሚችል ነው እና ያንን ታሳቢ ያደረገ ዘመቻ ላይ እንገኛለን ብለዋል። እስካሁን ከኢራን በኩል የተሰሙ መረጃዎች ባይኖርም ልትወስደው የምትችለው አጸፋዊ እርምጃ ግን መኖሩ ይጠበቃል። የትና መቼ በማላ የሚለው ግን ሁሉም እየሰጋበት ያለ ጉዳይ ነው። የተፈራው ግን ሆኗል። ሁለቱ የዓመታት ባላንጣ ሀገራትም ወደ ጦርነት መግቢያ ፊሽካን ነፍተዋል። መዛዙና ቀጣይ ሊሆን የሚችለውም ከወዲሁም የዓለም ስጋት ሆኗል። እስራኤል በፈፀመችው ጥቃት እነማን የኢራን አብዮታዊ ዘብ አዛዥ ሁሴን ሰላሚ ምናልባትም ከዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ሳይሆኑ አይቀርም ተብሏል። ሁሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎም በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡን በአሜሪካና በምዕራባውያን አጋሮቿ ላይ በሚናገሩት ጠንካራ ትርክቶዎች ዝና አትርፈዋል። በኢራን ኒውክሊየርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥለው ይገባችኋል። ኢራን 300 ድሮኖችና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጸም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎም ሁሴን ሀገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ ለት ተናግረው ነበር። ሌላኛው የኢራን ጦር ኃይሎች ጠቅላይ ታማዞር ሹም መሐመድ ባጌሄሬ በዚህ ጥቃት ከተገደሉት መካከል አንዱ ናቸው። ጠቅላይ ታማዞር ሹሙ በአውሮፓውያኑ በ1980 አብዮታዊ ዘቡን የተቀላቀሉ ሲሆን የሀገሪቱ ከፍ የሁለተኛ ወታደራዊ መሪዎች አንዱ ናቸው። የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክለር ሳይንቲስት ፍሬውዲን አባሲ ሌላኛው በዚህ ጥቃት የተገደሉ ናቸው። ፍሬውዲን አባሲ ለኢራን የኒውክለር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓያኑ 2010 በቴራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፎ ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክለር ሳይንቲስት እና በቴራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት መዲ ቴራንቺ ናቸው። እስራኤል በዚህ ጥቃት የገደለቻቸው ስድስት የኒውክለር ሳይንቲስቶች መሆናቸውን ኢራን ገልጻለች። የኒውክሌር ሳይንቲስቱና በሻሂድ ቡስቲ ዩኒቨርሲቲ የኒውክሌር ኢነርጂንግ ኃላፊ የሆኑት አብዱል ሐሚድ ሚኖሸር፣ በዚሁ ዩኒቨርሲቲ የኒውክሌር ኢነርጂንግ ፕሮፌሰር የሆኑት አህመድ ረዛ ዞልፋ ጋሪ፣ እንዲሁም በተመሳሳይ ዩኒቨርሲቲ የኒውክሌር ፕሮፌሰር የሆኑት አሚር ሁሴን ፈቂ እስራኤል በፈጸመችው ጥቃት የተገደሉ ናቸው። በተጨማሪም ሞታል ቢዛዲ የተሰኘም የኒውክሌር ሳይንቲስት መገደሉ ተገልጿል። በተጨማሪም የኢራን ጦር ምክትል አዛዥና የካታም አካል አንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ጎላም አሊ ራሺድ ተገልሏል። የኢራኑ ታላቅ መሪ አያቶላህ አሊ ካሜኒ አማካሪ አሊ ሀምካኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመልክተዋል። እስራኤል ኢላማ ያደረጉት ወታደራዊ ይዞታዎች ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል።